ሰበር ዜና ውድና የተከበራችሁ ተመልካቻችን፣ እንደምንዋላችሁ እንደምናላችሁልኝ፣ እኔ ያለውላችሁ አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን ነው። ዛሬው የዕለተ ሮፕ መረጃዎችን ይሽላችሁ ብቅ ያለው መረጃውን ለማግኘት በቅድሚያ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እየሆናችሁ የቻናል ቤተሰብ እየሆናችሁ ተቀላቀሉ። ውድ የተከበራችሁ፣ የተወደዳችሁ የሀገሬ ልጆች ኢትዮጵያውያን፣ ሮሞባናችን እንግዲህ ዛሬ አስራ አንድ ቀን ቀረው አስራ ዘጠኝ ቀናችን ይችን አስራ አንድ ቀን እንግዲህ በጣም

አላህ ለይለቱል ቀድርን ይውፍቀን። ከዚህ በኋላ ያሉት ቀናቶች ትንሽ ናቸው። እንዲሁም ደግሞ በጣም ተፈላጊና ጣ ሻሮ ኣርላይ ነቢያችን ሰለላሁ ዐለይሂ ወሰለም ዓኢሻ ረዲየላሁ ዐንሃ ስትጠይቃቸው እንዴት ነው ማገኘው ብላ

በቻላችሁት ያክል ዱዓ እያደረጋችሁ አላሁማ ወፈቅና ለይለተል ቀድርን እያላችሁ ዱዓ አድርጎ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ የዛአዲ ኢት ቻናል ቤተሰቦች እንደምን አላችሁልኝ እ አልሐምዱሊላህ ሁሉ ሰላም ነው። እንግዲህ አላህ ሱብሐነሁ ወተዓላ ጾመው ከሚጠቀሙት ባሪያዎች ያደርገን። ዛሬ 19ኛው ቀን ይዘናል 11ን ቀን

ሁላችሁንም አላህ ይጠብቃችሁ። በያላችሁበት ቦታ አብሽሩልኝ። እንግዲህ አላህ ያበርታችሁ። ስራ አንዳንድ ቦታ ላይ በጣም ይበዛል። ሰራ ይበዛብና ሁላችሁም አላህ ይገዛችሁ ይገዘን። አላህ ደግሞ አጅራቸው ከተጻፈላቸው ባሪያዎች እንዳደርገን ሁላችሁም ዱዓ አድርጉ ኢንሻአላህ። የጾመኛ ዱዓ ተመላሽነት የለውም እና ሁላችሁም ዱዓ አድርጉ።

ወዳችኋለሁ አገብራችኋለሁ። ሰላምንና አንድነትን ያምጣልን። ይህንን ጊዜ በሀገራችን ላይ ያለውን ችግር መከራ ያንሳልን። አላህ ሰላምን ይመልስልን፣ ሰላምን ያምጣልን። እኛ የምንፈልገው ሰላም ነው፣ እኛ የምንፈልገው ፍቅር ነው። ሀገራችን ላይ በጣም ከባድ ነው። ሚስኪን ሰርቶ ለመብላት ተፍተፍ ሲል በፍርሃት እና በስጋቻ የሚንቀሳቀስበት ሁኔታ ላይ ያለበት ጊዜ ነው፣ አሁን ላይ ማለት ነው እና ያን ጊዜ ይመልስልን፣ ያን መተዛዘን መተሳሰብ ያለበትን ጊዜ ይመልስልን። አላህ በቃ ይበለልን፣ እኛ ጦርነት በቃን። እንዲሁም ደግሞ በሃይማኖታችን አትንጡብን፣ ይቅርታ አድርጉልን። በሃይማኖታችን እንደማንደራደር እናንተም ታውቃላችሁ ማለት ነው እና እኛ የሚያምርብን ብንከባበር ነው ለኩም ዲንኩም ወሌ ዲን ይላል አላህ ሱብሓነሁ ወተዓላ ሁሉም ሰው በራሱ ዲን አይደረደርም እና እናንተ የራሳችሁ ዲን አላችሁ እኛ የራሳችሁ እኛ እናንተም የራሳችሁ ሃይማኖት አላችሁ እኛ የራሳችን ዲን አለን እና ተከባብረን እንኖር እባካችሁን ተው ሰላም ነው የሚበልጥብን። እኛን ለማጣላት ነው ይሄ ነገር፣ ሁም ብሎ የተሰራ ነገር ነው። እሰቡበት። ምክንያቱም በሌላው ነገር አልሳካላቸው ሲል በሃይማኖታችን መጡብን ማለት ነው። እኛ ደግሞ በሃይማኖታችን እንደምንሞት የሚያውቃሉ። ገብቷችኋል። ስለዚህ እናንተ እና እኛ ደግሞ አንድ ሆነን ይህንን ጊዜ ማሳለፍ አለብን። አንድ የምንሆነው በምንድን ነው? እናንተም ለሃይማኖታችሁ ስትሆን እኛም ለሃይማኖታችን ስንል እና እባካችሁን፣ ተው፣ እንከባበር ነው ብለው መከባበር ሲኖር ሁሉም ነገር ይኖራል ማለት ነው እና የሚያምርብን አንድ ስንሆን ነው። ኢትዮጵያውያን ነን። በኢትዮጵያዊነታችን ተከባብረን መኖር አለብን ማለት ነው እና በዚሁ ጭራሽ በሌላ ነገር እንደማይሳካላቸው ሲያውቁ በዚህ በሃይማኖታችን መጡ ማለት ነው እና ሁላችሁም ዱ አድርጉ አላህ ባዕድልናል ሙሲባ አላህ ይቀርብልናል ኸይር ኢንሻ አላህ ጅዛኩም ላሁ ኸይረን ለአመሉኒ ላይክ ሼር ሰብስክራይብ አድርጉ ሁላችሁንም ወዳችኋለሁ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እንዳልኩት የምሰናበታችሁ ይሆናል አሰላሙ ዓለይኩም ወራ ወረቀቱላሂ ወበረካቱ። እና ውዴቶቼ ማለት ነው የመጣችሁ ላይክ ምታደርጉኝ አመሰግናለሁ። እኔም አለመሻችልኝ እያለ ነው። አንዳንድ ልጆች ያው እየዘየርኳችሁ ነው ኢንሻአላህ። ላይፍ ላይ ከቤታችሁ ባልመጣም በኮሜንት በምናምን እየዘየርኳችሁ ነው። እናንተም ዘይሩኝ፣ ሰብስክራይብ አድርጉኝ። እስኪ ሰብስክራይቢን ይን እንዲሁም አራት ሺ ታታስ ግቡኝ። እኮ እናንተ ዝም ማላችሁ ምን አስባችሁ ነው እንጂ አራት ሺህ አስገቡኝ እንጂ ትንሽ ነው የቀረኝ ምናምን ነው ምናምን 300 ምናምን ነው የሚቀረኝ። እና ሁላችሁ ሰብስክራይብ አድርጉኝ። ባይ በሰላም ያገናኘን በቀጣም